ሩታን የጎዳት አብርሃም ብቻ ሳይሆን አንተም ነው። ሩታ ለአብርሃም አትገባውም፣ ትበዛበታለች፣ ገባ እሱ? እንዲሁም ለማንም የማይሆን ሰው ነው። በዚህ ልክ ማስመሰልና በዚህ ልክ መዋሸት በጣም ግሬት ሼም የሚሆነ ነገር ነው። እኔ ሁሉ ነገር የገባኝ አሁን ነው። ትዳራቸው እንዲበጠበጥ እንደምትፈልግ አሁን በግልጽ ሰማኝ ማለት ነው። አትገባውም ምናም የሚል ቃል ከአንተ አልጠብቀውም ለትዳሩ መፍረስ ዋነኛ መንስኤው ተጠያቂው ሩታ ሳትሆን አብርሃም ነው እሱ አብርሃምን የተረጋገጠ ነገር ነው እኔ አብርሃም አይደለም እያልኩ ያለሁት ስለዚህ ደግሞ ይህን ነገር የመስማት አቅም የላትም አሁን ላይ እኔ እውነት አለ ብዬ ነበር አንተ ጋር ለመስማት የመጣሁት አንተ ግን ጭራሽ ሩታ አብርሽ ለሩታ ያገባት ምናም ብለህ አፍ ሞልተህ ታወራለህ የረከስክ የመጨረሻ የወረድክ ሰው ነው ነው። እንደዚህ አይባልም። በሰው ትዳር ገብተህ አይጠበቅብህም። ትልቅ ሰው፣ ይሄ ወርቅ ማለት ነው። መኪናው እራሱ መኪናው እራሱ ከእሷ ብር ውስጥ ነው የገዛው። እኔ አሁን ይህን ነገር ልደብቅ አልፈልግም። ከሄርሜላ ምን ማለት ነው? እኔ አሁን በዚህ ሰዓት እንደዚህ ብዬ መናገር አልፈልግም። ትዳር በተአምር በየትኛውም ሁኔታ በውሸት ሊመሰረት አይችልም። ትዳር ሁል ጊዜ የሚመሰረተው እውነት ላይ ነው። ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናቸው። እኔ ደህና ነኛለሁ ይመስገነው። እንግዲህ ያው ሰሞኑ እየተፈጠሩ ያሉት ነገሮች እያያችሁ ነው። ብዙ ደስ የማይሉ ነገሮች እየተፈጠሩ ነው። እኔም ደግሞ ብዙ ሰው እያወራኝ ነው። ብዙ ሰው ምንድን ነው እየተፈጠረው እያለኝ ነው ምክንያቱም አንዳንዴ የሰው ልጅ እውነት ይዞ ሲወጣ የሚያውቀውን ነገር እውነት ሲያጋልጥ ብዙ ሰዎች ጀርባ ይሰጡታል፣ ወይም ብዙ ሰዎች ሊያወሩት ሊያስከፉት ይሞክራሉ። እና በዚህ አጋጣሚ እኔ ማንም ሰው አስፈራራ፣ ማንም ሰው አወራ ጉዳይ አይደለም። ምንም ተናገረ፣ ምንም አወራ የራሱ ጉዳይ ነው። የፈለገው ሰው የፈለገውን ነገር ማውራት ይችላል። እኔ ግን ሰው አወራ ብዬ ሰው ተናገረ ብዬ እውነቱን ከመናገር ወደኋላ አለ። ይህን ነገር መረዳት አለባችሁ ሁላችሁም ማለት ነው። እኔን የምታቁኝ እ የምታገኙኝ ሁላችሁም እኔ በምንም ሁኔታ ውስጥ ምንም ቢፈጠር እውነት ከመናገር ወደ ኋላ አይደለም። ስለዚህ ሰሞኑ የተፈጠረው ነገር አይታችኋል። አብርሽ ለሩታ ወርቅ ገዝቶላታል። ወርቅ ሲገዛላት እንደምታውቁት ሁላችንም ደስተኛ ነበርን። ምክንያቱም ለሩታ ብዙ ነገር ይገባታል፣ ብዙ ያ ሳያንሳት ነው ብለን ሁላችንም። አይታችኋል ይዛን ከ የተፈጠረው ነገር። ስለዚህ ለሩታ ወርቅ በመገዛቱ በጣም ደስተኛ ነበርን። ግን ደግሞ ሁላችንም እንደምናቀው እናንተም ኦዲየንሶቻችን እንደምታቁት ያ ነገር እውነት እንዳልሆነ አይታችኋል። ብዙ ሰዎች ደግሞ በዛ ምክንያት እኔ ያለውን ሚስጥር ሳወጣ ብዙ ሰዎች ልታወሩ ይሞከራችኋል፣ እዩም ብሩክም ምናምን፣ ብዙዎቻችሁ ልታወሩኝ፣ የምታወራው ነገር ልክ አይደለም እያላችሁኝ ብዙ ነገር አውርታችኋል እና እናንተ አወራችሁ እናንተ እዚህ ጋር ተንጫጫችሁ ብዬ ምንም የምቀይረው የሚቀየር እውነት የለም። ገባችሁ? እውነት እውነት ነው። ሁልጊዜም በየትኛውም ሁኔታ በየትኛውም መንገድ እውነት ተደብቆ አይቀርም። ገባችሁ? እኔ እውነት ከተናገርኩኝ እውነት ነው። ያን ነገር መቀበል ግዴታችሁ ነው። ገባችሁ? እኔ ደግሞ ትላንትና መች ነው፣ ከትላንት ወዲያ እኔ ቡቼ፣ እዩ ተገናኝተን ሳነግባበት ተጣልተን ተለያይተናል። ምክንያቱም እነሱ እኔን ሊያምኑ ፈቃደኛ ስላልሆኑ ማለት ነው። እኔ ደግሞ የሆነ ነገር ሳወራ የሆነ ነገር ስናገር ከመሬት ተነስቼ አይደለም ሩታ የተሰማትን ስሜት ሊሰማኝ የቻለው ከመሬት ተነስቼ አይደለም። እውነተኛ የሆነ መረጃ እውነተኛ የሆነ ነገር ይዤ ነው። ይሄ ሁሉ ነገር ደግሞ ሳደርግ አብርሽና ሩጣ እንዲታረቁ ሳልፈልግ ቀርቼ አይደለም። አሁንም ነገም ለወደፊትም ማለት ነው። አብርሽና ሩጣ እንዲታረቁ ትልቅ ጉጉት አለ፣ ትልቅ ፍላጎት አለ። ሁለቱ ደግሞ ቢታረቁ ለኔ በጣም ትልቅ ረፍት ነው፣ ትልቅ ሰላም ነው። ምክንያቱም እግዚአብሔር ነው ትዳር የሚሰጠው ትዳር የሚያጣምረውም እግዚአብሔር ነው። ስለዚህ የሰው ልጅ ደግሞ እግዚአብሔር ያጣምረው የሰው ልጅ ሊለየው አይችልም። ይሄ ግልጽ የሆነ ነገር ነው። ግን ደግሞ ትዳር በውሸት ሊመሰረት አይችልም በተአምር በየትኛውም ሁኔታ በውሸት ሊመሰረት አይችልም። ትዳር ሁል ጊዜ የሚመሰረተው እውነት ላይ ነው። ስለዚህ እኔ ደግሞ በዚህ አጋጣሚ ሩታ እንድትጎዳ አልፈልግም። አብርሽ ደግሞ ብዙ የሚያደርጋቸው የሚደብሩ ብዙ ነገሮች አሉ እና ትላንትና ለእዩ እውነት እንደሆነ ሄርሜላ ወርቅ የገዛችበት ማስረጃ ፋይል ሙሉ ለእዩ ሰጥቻለሁ። እናንተም ታውቃላችሁ። ስለዚህ ያን እውነት ለእዩ ስሰጠው ከመሬት ተነስቻ አይደለም እውነት የሆነ ነገር ይዤ ነው። ስለዚህ ብዙዎቻችሁ እያስፈራራችሁ ነው። ብዙዎቻችሁ ለምን ምን አገባ ምን አምን እያላችሁኝ ነው? እኔ ሩታ እንድትጎዳ አልፈልግም። አብርሽ ደግሞ ብዙ የሚደብርና የሚያስጠሉ ነገሮች እያደረገ ነው እና በዚህ ምክንያት አብርሽ ጥፋቱን ለመሸፈን የሚያደርጋቸው አንዳንድ አንድ ክፍቶች ለመሸፈን በዚህ መልኩ መሄዱ እኔ በጣም አስከፍቶኛል። ሲቀጥል ደግሞ ማናችሁ ምንም አታመጡም። እስኪ ትገሉኝ እንደሆነ እናያለን። እስቲ ምን እንደምታመጡ እናያለን። አው ለሩታም እኔ ሄርሜላ ወርቁ ገዝታ እንደ ነገ እንደ ለአብርሽ እንደሰጠችው ለሩታ የነገርኩት እኔ ነኝ። እሺ ምን ታመጣላችሁ? ምን የሚፈጠር ነገር አለ? ዝም ብላችሁ ማለት ለዩን እዩን፣ እኔ እኔ እኔ እኔ አይነት ነገር እኔ የፈለግኩት ነገር አመጣለሁ አይነት ነገር። ማንም ምንም አታመጣም። እኔ እውነቱን ስለተናገርኩኝ ማንም ምንም አታመጣም። እዚህ ጋ እስቲ ትገሉኝ እንደሆነ ታፈርጡኝ እንደሆነ የሆነ ነገር ተፈጥሩ እንደሆነ እስቲ እናያለን። ለሩታ ወርቁ ሄርሜላ እንደገዛችው ሄጄ የነገርኳት እኔ ነኝ። ወረቀቱንም ማሳየት ይችላሉ። ስለዚህ ሩታ ከመሬት ተነስታ እንደዚህ እንደማን መረዳት አለባችሁ። በመጀመሪያ ደረጃ ማለት ነው አብሪሽ በዚህ ልክ ማስመሰልና ሌላ ነገር መፍጠር ነበረበት። በያለም በቃ እሷ ከገዛች እሷ ነች የገዛችው፣ ትቀበለው አትቀበለው እሷ ነች የገዛችው ማለት ከነበረበት ነበረበት ወዲያው እሱ ትዳሩን ላይፉን ልጁን የሚፈልግ ከሆነ ማለት ነው። እና አብሪሽ ራሱ በዚህ ያጋጣሚ ምን እንደተረዳው ታውቃላችሁ? ያደረገው ነገር ልክ እንዳልሆነና ለሩታ ሪስፔክት እንደሌለው ነው መረደ ምረዳው ገባችሁ እና አሁን ሁላችሁ የምትንጫጩ ሰዎች ሌላ ሌላ ነገር ልፍጠር የምትሉ ሰዎች ሰዎች ምንም አታምጡ እስቲ እኔ ላይ የምትፈጥሩት ነገር ማየት ፈልጋለሁ አንድ ነገር እንድትረዱ ይፈልጋል ወዲንሶች በተለይ ሌላው ተወተው ወዲንሶች እንድትረዱኝ ይፈልጋው ያኔ ከመሬት ተነስቼ እንደዚህ አላደረኩም ሪል የሆነ ማስረጃ ይዤ ነው ገባችሁ ሄርሜላ ወርቁን እንደገዛችው ገዝታ ደግሞ ለአብርሽ እንደሰጠችው አብርሽ ደግሞ ለሩታ እንደሰጣት ሙሉ የሆነ ማስረጃ ስላያስቆይ እና ዛሬ ራሱ በዚህ አጋጣሚ የመጣሁት ፈረንጁ ላገኝ ይፈልጋለሁ ብሎኛል። ለምን እንደሚያገኝ አላውቅም። ነገር ግን በዚህ አጋጣሚ ሐሳቤን ሊገልጽ እፈልጋለሁ። እኔ ከማንም በላይ ሁለቱ መታረቅ ያስደስተኛል። ከኔ በላይ እኮ ብዙ የሁለቱ መጣላት የሚያስደስታቸው ሰዎች አሉ። አቤል አለ፣ ብሩክ አሉ። ብዙ የሚደብር ነገር እየሰሩ ነው። ገባችሁ? እኔ እንደዚህ ብዬ የማልናገረው ማለት ነው። ሁለቱ እንዲለያዩ ብዙ ነገር እያደረገ ነው። አብሶ ደግሞ አቤል። አሁን ላይ አላቅም ምን አስበው እንደሆነ ሁላ ሊገባኝ አልቻለም። ገባችሁ? የሩታ ጠላት፣ ዋነኛው ጠላት እኔ አቤል እንደሆነ እየተሰማኝ ነው። አቤል በዚህ አጋጣሚ ስነ ስርዓት ያዘ። አንተም ደግሞ እኔ ላይ አፈልክ ከፍታ አትችልም። እና ያው ራሱ ፈረንጁ እየመጣ ነው እና እንድትረዱኝ የምፈልገው ምንድን ነው ታውቃላችሁ? ከመሬት ተነስቼ አይደለም ያን ፋይል ለብሩክ ለእዩ የሰጠዋቸው ትክክለኛ የሆነ ወርቅ የገዛችው ሄርሜላ እንደሆነች ማስረጃ ይዤ ነው። ያ ደግሞ ሩታ አትፈልጓም። ሩታ ምንም አላነሰባትም፣ ምንም አልጎደለባትም። ሄርሜላ ደግሞ የምታደርገው ነገር ብዙ የሚያስጠሉ ነገሮች ስላሉ ለዛም ነው ለሩታ እንድትጠነቀቅ የነገርኳት ያለ። አዎ ማለት ካሜራ ይዘህ የጠበቅ ለምንድን ነው? ብዙ ብዙ ሰዎች ውስጥ ላይም እያወሩኝ ያሉ ሰዎች አሉ። ሁሉ ነገር መስማት የሚፈልጉ ሰዎች አሉ። ከእኔም ከአንተ ትክክለኛ የሆነ እውነት፣ ትክክለኛ የሆነ መረጃ ሰው መስማት ይፈልጋል ብዬ አስባለሁ። ስለዚህ እኔ ደግሞ ይሄን ነገር ያደረኩት በቃ አንዳንድ ነገሮች ወሬስ መስማት አለባቸው አንዳንድ ሰዎች ደግሞ መጠንቀቅ ካለባቸው ወይም ነገሩ አሁን ማቆም ያለባቸው ሰዎች እንዲያቆሙ ስለምፈልግ ነው እንጂ ሌላ ነገር አስቤ አይደለም ነገር ነው በዚህ ሰሞኑን ብዙ ነገር እየተፈጠረ ነው። አንተን ፍጠረው ሌላው ሰው የሚፈጠረው አላውቅም። ግን ደግሞ ባለፈው ከእዩ ጋር ስትጣሉ አይቼ ነበር እና የት ጣላችሁበት ምክንያት ምንም ሊገባኝ አልቻለም። አንተ ለሩታባ በማዘን ነው ወይስ ለሄርሚላ በማዘን ነው ያን ነገር እያደረች ማለት እኔ እዩን ማወቅ ከዚያ በፊት ለሩታ ብዙ ነገር እንደሚያደርግላት በውስጥ ደሞ ብዙ ነገሮችን እንደሚያወራት ታውቃለህ። አንተም እንደምታወራ ታውቃለህ። ግን ደግሞ የዛኔ ወርቁን እሱ አልገዛውም ብለህ የተናገርኩ አንተለ አሁን እኔ እየተናገርኩት መናገር ምን አስፈልግ? ስለ የሰው ህይወት ለመበጥበጥ ነው። አሳብ አልገጣኝ በመጀመሪያ ደረጃ ለሩታ በጣም አስባለሁ ማለት የእሷ ሰላም ሁላችንም እንፈልጋለን ብዬ አስባለሁ። ነገር ግን ሩታ ጊፍት የምትፈልገው ወይም መሰጠት የምትፈልገው ከባሏ ከራሱ ነው። ከዚህ በፊት ሄርሜላ ሰዓት ለብሩ ለማነው በብሩ ወነጓጓ ጓደኞቹ ምክንያት ላብሪ ሰጥቷለች። እዛ ሰዓት ላይ ምን እንደተደረገ ብዙዎቻችን አንዳንድ ነገሮች እየወራን ነበር። እኔ ሩታ እንድትጠነቀቅና እቺ ልጅ ምንም ነገር ሄርሜላ ምንም ነገር ከማድረግ ወደ ኋላ እንደማትል አቃለሁ ገባህ እቺ ልጅ አናቅም ምንስ ብታደርግ እኔ እኔ እንድትጠነቀቅ ስለምፈልግ ያለውን ነገር ትክክለኛ የሆነ ማስረጃ ይዤ ነው እሷ ጋር ሂጅ ያለውን ነገር የነገርኩ ስለዚህ ያ ነገር ደግሞ ይሄን ሀገር ሌላ ነገር እንዲፈጥር ሰዎችም ሌላ ነገር እንዲፈጠር የሚያደርግ ነገር ነው በየላሰው እንድትጠነቀቅና የምታደርገው ነገር ተጠንቅቀ ማድረግ እንዳለባት ስላሰብኩኝ ነው ገባህ ያ ነገር ያደረኩት ብዙዎች ሰዎች የእነሱ ትዳር መጣላት ብዙ የሚፈልግ ሰው አለ። ይህ ነገር ጠንቀቅ ታውቀዋለህ፣ ገባህ እኮ። አሁን አንተ ሰላም እየፈጠሩ ባሉበት ሰዓት ላይ ሄደህ ወርቁን ሰው አልገዛሁትም ማለት ተገቢ ነው። መናገር ካለበትም አብርሃም ሄዶ እኔ አልገዛሁትም፣ እንግዲህ ደግሞ ጊፍት ነው የተሰጠው ማለት እሱ እኮ አሁን ቪዲዮ ላይ ሲያወራ ከሰማኸው እኔ ነኝ የገዛሁት፣ እኔ ነኝ እንደዚህ እንደዚህ ወጪ አውጥ አድርጌ ምናምን። አብርሃም ራሱ በዚህ አጋጣሚ ማለት ነው በፍጹም ለሩታ እንደማያስብና እንደማይጨነቅ፣ ለሷ ሪስፔክት እንደሌለው በብዙ መንገድ ተረድቻለሁ። ገባህ እሱ እኛ ምናቃለን እኮ ስለዚህ ይሄስ ግን የሆነ ሩታ የምትረጋጋበት ነገር ሄደ መናገር ይመስል የባሰ የምትጨናነቅበት ነገር ነው ሄደ ይነገር፣ አለ አሁን ላይ ሩታ ረጋ ብለ ልጇ የምታሳድግበት ሰዓት ነበር መሆን የነበረበት። አንተ ግን ጭራሽ ሄደ አይምሯን የሚበጠብጥ ነገር የምትጨነቅበት ነገር ሄደ መናገር ትክክል አይደለም። እኔ በጣም ነው የምወደው በጣም ነው የማከብርህ፣ ግን ደግሞ ይህንን ነገር ስታደርገው በጣም ነው የተናደድኩት። አይደለም አሁን ላይ መናገሩ እውነት እኮ መውጣቱም አይቀር ነገር ነው። አብርሃምን ገዝቶት ከሆነ ኤርሜላን ገዝታ ከሆነ የሆነ ቀን እውነቱ መውጣቱ አይቀር ተባለ አይደል? ግን አሁን በዚህ ባለችበት ሰዓት የሆነ ደስ የማይል ነገር የምሰማበት ጊዜ አልነበረም። እውነቱን መታ ከሆነ ለእኛ ለጓደኞቹ ነግረን እኛ ደግሞ ትንሽ ቆይተን ስትረጋጋ እራሷን ማገገም ስትጀምር እነግራት ነበር አሁን ግን እንደዚህ ያለ ነገር የምትሰማበት ጊዜ አልነበረም። እኔ ግን በጣም ተሳስተሃለሁ። ለምን እንደዛ እንደተናደድኩባችሁ ታውቃለህ? የዛን ቀን ሄርሜላ እንደገዛች ለአንዳንድ ሰዎች ለመናገር ሞክሬ ያለሁ፣ ከዛ በዛው ልክ ደግሞ የሄዱት የዛን ቀን ወርቅ ሲሰጠት የነበረው ሰዎች በዛ ልክ ማስመሰላቸው እያወቁ ለምን መዋሸት አስፈለገ? መዋሸት ምን አስፈለገ? በዛ ሰዓት በቃ ሁሉም ነገር እኮ እውነት ምናልባት ቢዘገይም መገለጡ አይቀርም። ይህ መረዳት አለበት። ስለዚህ እውነት ስለሚ ቢደበቅ ለጊዜው ቢደበቅም በየትኛውም ሁኔታ አንድ ቀን ይገለጣል። እቺ ደግሞ ምን ታርግበት ምን አታርግበት የማውቀው ነገር ስለሌለ ተጠንቀቂ። በቃ ለአንዳንድ ሰዎችም ነገር ያለው እኮ በሳቱ ግን ልትሰሙ ልታሙ ፈቃደኛ ስላልሆናችሁ እኔ ደግሞ ትክክለኛ የሆነ ማስረጃ አንተ ማየት የምትፈልግ ከሆነ ማለት ነው ስለነ ሩታ ወርቅ መስማት የምትፈልግ ማወቅ የምትፈልግ ከሆነ ከመሬት ተነስቼ አይደለም አሁን ብዙ ሰዎች እንደዚህ ነው እንደዛ ነው ምንም ማንንም ምን ምንም የሚያመጣው ነገር የለም ነገር ግን ትክክለኛ የሆነ ነገር ነው እኔ እንድትጠነቀቅና እነሱ ደግሞ በዚህ ልክ ማስመሰላቸው ስለደበረኝ ነው ገባህ ያ ነገር ያደረኩት ይሄ ወረቀት መጣም አልመጣም ሰላም የሚፈጥር ነገር ያው ኖ ኖ ኖ ሰላም ይፈጥር አይፈጥር ሳይሆን ማየት የምትፈልገው ከሆነ ያው ካሌብ ይሄ እኮ ሰላም አይፈጥርም። ገባህ አይደለ? ይሄ ሰላም የሚፈጥር ቢሆን እነ እዩ እነ ብሩክ ይዘውት መጥተዋል። ለእኛ አዲስ ነገር አይደለም። ገባህ አይደለ? ይሄ ሰላም አይፈጥርም። እኔ እያልኩ ያለሁት ስተት ሰርታለህ፣ ስተት እመን ማለት እኔ እኮ አንተ ልክ አይደለም እኮ እያልኩኝ አይደለም ግን ደግሞ የሩታ የነገርካት ሰዓት ትክክለኛ ጊዜው አይደለም፣ ሰዓቱም አይደለም ነው እያልኩ ያለሁት። ቆይ ሩታ ቆይታ በሰማ ምን ያህል ስሜት እንደሚሰማ ጠቅምና ነው። አንተ ችግር የለው የሚቆይ አሁን ባለችበት ሰዓት እኮ ነው እያልኩ ያለሁት። የሰራኸው ነገር በጣም ደስ አይልም። አንድ ነገር ልንገርህ፣ ፈረንጅ፣ እኔም አከብርሃለሁ። ወደ አይደለም ይሄ ወርቅ ማለት ነው። መኪናው ራሱ መኪናው ራሱ ከሷ ብር ውስዶ ነው የገዛው። እኔ አሁን ይሄን ነገር ልደብቅ አልፈልግም። ታማ ከሄርሜላ ምን ማለት ነው? ይሄውለ እኔ አሁን በዚህ ሰዓት እንደዚህ እንደዚህ ብዬ መናገር አልፈልግም ነበር። ምን ማለት ነው? ይሄውለ መኪናው ራሱ ከሷ ብር ውስዶ ነው የተወሰነ ነገር እንትን ብሎ ነው ከሷ ነው እንትን ያለው። ገባ እኔ የምፈልገው ከሌሎች ከቡሶች ወሬ ሰምተው ምንም ነገር እንዲፈጠር አልፈልግም። ያንተ ሊጤነኛ አይደለም ለእኔ ጤነኛ ነኝ፣ ጤነኛ ነኝ ደሞ እየሰማህ ነው በደንብ ጤነኛ ነኝ። መኪናው ራሱ የሰው ህይወት ለመበጥበጥ ነው የመጣኸው? ምን ማለት ነው? እና ምንድነው ማይሆን ነገር የምታወራው? ማይሆን ነገር አይደለም ይሄ ሪሊ የሆነ ነገር ነው። ገባህ? በመናው ካንተ እኔ ራሱ አጠንቅቄ ነው የማውቀው። አንተ እራሱ ሲጀመር ታውቀዋለህ። አሁን እዚህ ጋር ሁላችን መሸፋፈን የለብንም። ይሄውል እያወራህ ያለው ነገር ደስ አይልም። አንደኛ ነገር ይሄ ቪዲዮ ሩታ ካየችው በጣም ነው የሚከፋት ገባህ? ሀሳብህ አልገባኝም። አይደለም፣ ይኸውልህ አንድ ነገር ስማ። ሀሳብህ አልገባኝም። ስማኝ ይኸውልህ፣ እኔ የምፈልገው ምን እንደሆነ ታውቃለህ? የትኛውም ነገር በእውነት መመስረት በእውነት መሰራት አለበት ብዬ አስባለሁ። እኔ እርግጠኛ ነኝ፣ አሁን የአብርሽና የሩታ ትዳር በወሬ መቋቋም የለበትም። እኔ ስላወራ የሆነ ሰው ስላወራ የሚፈርስ ትዳር የለም፣ የሚጠገን ትዳር የለም። ፍቅራቸው በእውነት ላይ የተመሰረተ መሆን አለበት። የሆነ ሰው ስላወራ የሚስተካከል የሆነ ነገር ስላላወራ የሚፈርስ ትዳር መሆን የለበትም። ገባህ? ትዳራቸው በእውነት መመስረት አለባቸው። በእውነት ላይ የተመሰረተ ትዳር መሆን አለባት። ስለዚህ ሁላችንም ማለት ሰማኝ፣ ወለ ይሄን ነገር እሺ፣ ሰማኝ፣ እዚህ ጋር ይሄን ነገር ስለወረው የሚፈርስ ነገር የለም የሆነ ነገር ደግሞ ስላላወራው የሚጠገን ነገር የለም ስለዚህ ሁለታቸውም በዚህ ሰዓት ተገናኝተው አብረው ቁጭ ብለው ማውራት ካለባቸው እሱ ውሸቱን ሀጢያቱን ችግሩን ተናግሮ ተናዞ ነው መስተካከልም ካለበት የሚናዘዘው ስለዚህ እሱ ግን በዚህ ልክ መሸፋፈና መደባበቅ ለትዳሩ መፍረስ ዋነኛ መንስኤው ተጠያቂው ሩታ ሳቶን አብርሃም ነው እሱ አብርሃምን የተረጋገጠ ነገር እኔ አብርሃም አይደለም እያልኩ ያለሁት ስለዚህ ይህን ነገር የመስማት አቅም የላትም አሁን ላይ እይሄ ብ ዝም ብለህ አትክፈተው ያል እንዴ፣ ጤነኛ አይደለም ይሄ ነገር። ነው ከእዩ ጋር ሚያጣላችሁ ማለት ነው። እዩም ሲጀመር እውነቱን ያውቀዋል። አንተ እውነቱን ታውቃለህ። ፈረንጅ መጥፎኛል እንቀያየም ነው ማይሆን ነገር አታወራም። ማይሆን ነገር አይደለም። ሰማህ። ታውቃለህ፣ ነገረኛ። ምን ታውቃለህ? እኔ ከመሬት ተነስቼ በመጀመሪያ እንደዚህ ሌላ አልችልም። ይህ መረዳት አለብህ። ገባህ? አንዳንድዴ በሰው ልጅ ጫማ ሆነ ነገሮችን ለመረዳት መሞከር አለበት። አብርሃም እያደረገ ያለው ነገር ልክ አይደለም። በቃ ሁላችሁም ስሙ አብርሃም አስመሳይ ነው። በቃ በዚህ ልክ ልጅ ማስመሰል የለበትም። ይኸውላችሁ፣ ሁላችሁም ደግሞ እነ እዩም እነ ቡች ምናምን የምትለፈልፉ ሰዎች ስነ ስርዓታቸው ያዙ። እዚህ ጋር ማንም ሰው ከማንም አይተናነስም። አንተም ደግሞ ልነግርህ የምፈልገው ለዚህ ጉዳይ ከሆነ ሌላ ብዙ የማታውቃቸው ነገሮች አሉ። ነገር ግን በቃ ሆድ ይፍጄው ብለን ነው ካሌብ ይኸውልህ አሁን ይሄ መኪና በሄርሜላ እንትን የተገዛው ምናምን የሚለው ነገር የምታውቀው ነገር ካለ ቀጥታ መተኛ አንዳንድ ማናገር እችላለሁ። ቀጥታ ሩታ ትሰማዋለች። ይሄ ነገር ለምን ነው አታስቡ። አንድ ነገር ልንገርህ። ሩታ ለአብርሃም አትገባውም፣ ትበዛበታለች። ገባህ? እሱ እንዲሁም ለማንም የማይሆን ሰው ነው። በዚህ ልክ ማስመሰልና በዚህ ልክ መዋሸት በጣም ግሬት ሼም የሆነ ነገር ነው። ኦኬ፣ እኔ ሁሉ ነገር የገባኝ አሁን ነው። ትዳራቸው እንዲበጠበጥ እንደምትፈልግ አሁን በግልጽ ሰማሁኝ ማለት ነው። አትገባውም ምናምን የሚል ቃል ከአንተ አልጠብቀውም ነበር። ለምን እንዳልኩ ታውቃለህ? ሰመኝ ሆ ለምን እንዳልኩ ታውቃለህ? የሰው ትዳር ለመበጥበጥ እንደመጣህ አሁን ነው የገባኝ አልኩ። ረጅ እንደዚህ እንድታወረኝ በመጀመሪያ አልፈልግም። ሲቀጥል ሁላችሁም አታስመስሉ፣ አንተም ብሩክም አቤልም አታስመስሉ። በቃ እዚህ ችግር ሁላችሁም የማስመሰል ስራ አትስሩ። አስመሳይ እውነቱን ተናገሩ። አስመሳይ ነኝ ግን ደግሞ እንዳንተ የሰው ትዳር ለመበጥበጥ እንደዚህ ደፋ ቀን አለለም ደባ አደለ እኔ እውነት አለ ብዬ ነበር፣ አንተ ጋር ለመስማት የመጣሁት። አንተ ግን ጭራሽ ሩታ፣ አብርሽ ለሩታ አይገባትም ምናምን ብለህ አፍ ሞልተህ ታወራለህ። የረከስክ የመጨረሻ የወረድክ ሰው ነው። ተው የወረድክ ነው፣ የወረድክ ሰው ነህ አልኩህ። በቃ የሰማኸኝ ነው። እንደዚህ አይባልም። በሰው ትዳር ገብተህ እሷ አትገባውም፣ ይገባታል፣ ምናምን ማለት አይጠበቅብህም። አንተ ትልቅ ሰው ነህ። ካሁን በኋላ ማለት ነው፣ ካሁን በኋላ ብዙ ነገር የሚጠበቅብህ ሰው፣ የእራስህ ትዳር ይዘህ ብዙ ነገር የሚጠበቅብህ ሰው። አንተ ጭራሽ እሷ አይገባትም፣ ሳይገባ ይገባታል ምናምን የምትል ሰው አይደለህም እሺ አሁን ሁለቱን አንድ ላይ ለማድረግ እንጂ እሱ አይገባትም። እሺ ምን እያደረገ ነው አብርሃም ሰማኝ? እሺ እኔ በእርግጥ እንደ ወንድ ልጅ ስሜት ይሰማኛል እኮ። ምን እያደረገ ነው? እየሰራ ያለው ነገር ታውቃለህ? ምን ምን ብዙ ነገሮች እየሰራ እንደሆነ ታውቃለህ እንዴ? ይሄ ልጅ እኮ ለትዳሩ መሳካት እኮ ቢያንስ የተወሰነ ስቴፕ እየሄደ ነበር፣ ግን ደግሞ በሁሉ ነገሩ ሄርሜላ እየገባች ነው። አንዴ ትዳር ውስጥ እኮ ሶስተኛ ወገን አያስፈልግም አይደል? አንዴ ምንድን ነው የምትለው ትዳር ውስጥ እኮ ሶስተኛው ወገን ገብቶ ሌላ ሀሳብ ነገር ግን እኔ ከምንም በላይ ሁለቱ ትዳር መሳካት የሚያስደስተኝ ለነሱ ትዳር ብዙ ነገር እያደረኩ እንደሆነ ታውቃለህ አንተ እራሱ ይሄ ነገር ደግሞ ለምን እንዳልኩኝ ልትረዳኝ ይገባል ነገር ግን ደግሞ አብርሃምም ከሚያደርገው ነገር መቆጠብ አለበት። የሚሰራቸው ስሮች የሚያስጠሉ ናቸው። ሩታ በየቀኑ የምታለቅሰው የምታዝናቸው ሀዘን ሊረዳ እና ሊገባው ይገባል። እንዴ ይሄ ነገር ቁጠብ ነው የሚያስጠላው። እኮ ቀጥታ እሷን ሄደህ ማናገር ይችላል አይደል? ማንን? ቀጥታ ሄደህ እሷን ለምን ታናግራታለህ? ለምን ራሱ አታናግራት? እኔ ባብሪ ሊሰማ ፈቃደኛ አይደለም። ሰው ይሰው ልጅ እኮ ሊሰማ ፈቃደኛ ሲሆን ነው የምታወራው። ሩታ በዚህ ሰዓት እንደዚህ አይነት ነገር መስማትም የለባትም አይገባትም። ገባህ አይደል? እውነት ካለ ቀጥታ ሄደ እንደዚህ ሰምቻለሁ ብታስተካክል ይሻላል ብለህ ለሱ መናገር ይሻላል አይደል? አንተ አስራ አምስት ቀን ያልሞላት ልጅ ሄደ፣ ይሄ እኮ መርዶ ነው፣ ለሷ ሀዘን ነው። ምን አይነት ነገር ነው ይሄ የምትናገረው? ብሸፋፍንላት፣ እንደሚሸፋፍንላት እኔ እሸፋፍናለሁ። ይኸውልህ፣ ከእኔ በላይ መርዶ ይዞ ይሄደው ማለት ነው እሱ። ከእሷ እንደተሰጠ እያወቀ ከኤርሜላ እንደተሰጠ እያወቀ ይዞ መሄዱ ይሄ በጣም የሚያስጠላ ነገር ነው። ምክንያቱም እንደማትፈልገው ያውቃል። ሩታን እንደማያስደስታት ያውቃል። ያለችበት ሁኔታ ትንሽ ደስ እንደማይል ያውቃል። ግን ደግሞ ያን ነገር እያወቀ በሀዘን ላይ ሀዘን፣ በችግር ላይ ችግር እኮ እየፈጠረ ያለው እኔ አይደለሁም። እኔ ደግሞ አሁን እምልህ ነገር እንድትረዳ የምፈልገው ነገር በቃ ሁላችንም ከምንጠላ ሌላ ነገር ከሚፈጠር፣ ተግባብተን አንድ መስመር ይዘን ሁላችን ለማሳረቅ እንሞክር። በቃ ሁላችንም አናስመሰል ገባህ? እኔ ይሁን ማስመሰል አለማስመሰል ነገር ማን እንደሚያስመስል አንድ ቀን ሊወጣ ይችላል። ይሄ የሚደባበቅ ነገር አይደለም። ጊዜ ይፈጆ እንጂ እውነት መውጣቱ ማይቀር ነገር ነው። ግን ደግሞ ከአንተ ጋር ነበር ብቻ የቀረኝ እስካሁን ማለት ነው። መጣላት የቀራችሁ የአንተና ቢኒያም ብቻ ናል ነበራችሁ። ከሁሉም ጋር ተጣልቻለሁ። ግን ደግሞ አሁን እያረክ ያለው ነገር እኔና አንተም በጣም ነው የሚያስቀያይም ከሁሉም በላይ ማለት ነው። እሺ፣ ይኸውልህ ፈረንጅ አይገባትም ይገባታል የምትልበት ጊዜ አይደለም። እሺ፣ ምናልባት እሱ እንደ ክፍተት ቁጠረው። ነገር ግን እንደ ክፍተት ቁጠረው ምናልባት በስጠት የምላስ ወለምታ እንደሆነ ቁጠር። ነገር ግን እኔ የምፈልገው እኔ ሐሳቤ፣ ፍላጎቴ ምን እንደሆነ ልትረዳኝ ይገባል። በቃ አሁን ለምን አብርሃም ይሄን ማድረግ አስፈለገው? በዚህ ልክ ማስመሰል ለምን አስፈለገው? ወርቁ በሷ ስም ተገዝቶ መሰጠቱ ለምን አስፈለገው? ማድረግ ከፈለገች እሷ ቀጥታ ለምን ቤት ሄዳ መስጠት አልፈለገችም? እሱ ነገር እኔም ተናግሬ ያለው ለኔ እኮ እሱ አዲስ አይደለም። እሱ ልክ ነው እያልኩኝ አይደለም። አብርሃም ትልቅ ስተት አለበት 100% ትንሽ ትንሽ ነገር ነው እውነት ቢለው ነው ልጁ ብዙ ስህተት ሰርቷል። ገባህ አይደለ? እኔ ስህተት አልሰራም አይደለም ግን ደግሞ ለሩታ ሄደህ መናገርህ ስህተት ነው እያልኩ ነው። እኔ ነገርኩህ፣ በጣም ነው ማከብረው፣ ግን ደግሞ በጣም ስህተት እየሰራህ ነው። አሁን ላይ ሩታ ይሰማታል ብላ አታስብ። አብርሃምንቶ በቃ እንደፈለገ መሆን ይችላል። ውሸትም ዋሽቶ ከሆነ አንድ ቀን ራሱ ይውድቅበታል። አሁን እየሰራ ያለው ነገር ማለት ነው። እንዴት ነው የምታስበው? እሱ ለሚስቱ መጥፎ ነገር ያስባል ብላ ታስባለህ? አሁን ላይ ምንም ነገር መጥፎ ነገር ሊሰራ ይችላል ግን ደግሞ የሚስቱ ውድቀት የሚስቱ ሐዘን ይወዳል ብለ እንዳታስብ። እህል ባይወድማ፣ የሷ ውድቀት የሷ ሐዘን የሷ ማልቀስ ባይመቸውና ደስ ባያሰኘው ማለት ነው ብዙ ክፍተቶች አይፈጥርም ነበር። እሷ የማትፈልገውን ነገር አታደርግም ነበር። ብቻ እኔ ችግሮችን ሁሉ ከፋ መርጬ ለማውራት እየሞከርኩኝ አይደለም፣ ግን አንድ ነገር ብቻ እንድትረዳኝ ነው ምፈልገው። አንድ ነገር እንትረዳኝ ምን እንደምፈልግ ታውቃለህ? በቃ ሩታ ከዚህ በላይ አታልቅስ፣ ከዚህ በላይ አትዘል፣ ከዚህ በላይ ሌላ ነገር ውስጥ እንዳትገባ። በቃ ታሊባን ተኩል ሊሄድ ያስለቅስ። እኔ እውልህ፣ እኔ እውልህ፣ እውልህ። ለሷም አይገባም የሰው ልጅ። አንተ እኮ የሆነ ክፍተት እየተሰራ ነገር እየተሰራ በማ ከሆነ መጥቼ ይላል ለአንተ መንገሬ ምንም ከጥፋቱ እንድትጎደ እንድትቆጠብ ከሆነ የሚያደርግ አይደል እንዴ? እኔ አሁን ላይ ምንም ብናገር ችግር የለውም። እሷ ግን መጠገን በቃ ማገገሚያ ባለበት ሰዓት እዚያን ነገር ልቧ የሚጎዳ ነገር የደመን ነገር አይጠበቅብህም። ገባህ አይደለ ለሩታ ሰማኝ፣ ለሩታ ሄርሜላ ወርቁ ገዝታለች ብዬ መናገር ስተት ነው ነው የምትለኝ? ለምን ው ስንቶሆ ና ኮ መኪና እሱ አልገዛውም ብለህ እየተናገርክ ነው። ችግር የለም፣ ነገር በጊዜ ሂደት ይወጣል። እኔ በዚህ ሰዓት ምንም ምንም ምንም እንዲደበቅ አልፈልግም። ሩታ መጠንቀቅ ካለባት እንድትጠነቀቅ። ሌላ ነገር እኔ እንደ ወንድም አንድ ነገር ሩታን የጎዳት አብርሃም ብቻ ሳይሆን አንተም ስለዚህ ማለት ነው፣ በምን ምክንያት ተንበርክከህ ቢሆን ይቅርታ ጠይቃ። በምን ምክንያት እንዲህ ከወለደች አስራ አምስት ቀን ያልሞላት ልጅ ሄደ ማይሆን ንግግር አዘን፣ ማይሆን ነገር። እኔ መች ተናገርኩኝ? አንድ አዳምጠኛ ውስጧን የሚጎዳ ንግግር ሄደ የተናገርኩ አንተ ነ። ስለዚህ ማለት ነው እግሯም ስርም ቢሆን ተንበርክከ ይቅርታ ጠይቃ ካለ በኔ እንደ ወንድም ነው። ኦኬ